ከፍ ከፍ ያደረጉሁና ከፍታ ሲያናድዳቸው ቅጭ ሲላቸው አቅም እንዳላቸው ለማሳየት ዝቅ ሊያደርጉ ይሞክራሉ። በተቻላቸው አቅም ማለት ነው። ከፍታችሁ ማያናድደው ሰው እግዚአብሔር ብቻ ነው። ጉብዝናችሁ ማያናድደው ሰው እግዚአብሔር ብቻ ነው። መጠንቀቃችሁ ማያናድደው ሰው እግዚአብሔር ብቻ ነው። እግዚአብሔር ለእናንተ ያለው መነጽር ሁሌም አዎንታዊ ነው። ጥሩ ነገራችሁን ነው የሚያየው you know አንዳንድ ሰዎች ግን አሉ መነጽራቸው ትክክል አይደለም። you know ይደብራቸዋል የምታደረጉሽ ነገር አያስደስታቸውም። ለምን እንደሆነ አያቁም፣ ራሳቸውም አይጠይቁም። እናንተ ግን ስግጥፍ ምስ ማለት እንዳታቋርጡ ነው ብከዝ እግዚአብሔር ነው ምላችሁ። ሁላችንም በየህይወታችን መቶ መቶ ሰዎች ተሰጥተውናል። የሚቆጣጠሩን ይሆናል፣ ከፍታችን የሚያናድዳቸው ኖ፣ ሳይታወቀን ከኋላችን ሴራ የሚያሰሩብን በጣም ብዙ ሰዎች አሉ። መቶ መቶ ሰዎች ተሰጥቶናል። እያደግን ስንመጣ ደግሞ እነዚህ ሰዎች ትንሽ ሊበዙ ይችላሉ። ግን ደግሞ ከእግዚአብሔር ያለን ቀረቤታን ትልቅ ይሆናል። ለምን እግዚአብሔር ሁሌም የእኛ አለኝታ ስለሆነ፣ እኔ እኮ መፍራት እችላለሁ፣ ግን ማመንን ይሻለኛል። ብዙ ሰው እንድጠነቀቅ ይነግረኛል፣ ግን ጥንቃቄውን እግዚአብሔር አሳልፌ ሰጠዋለሁ። እግዚአብሔርን እመራለሁ፣ በእግዚአብሔር እመራለሁ፣ በእግዚአብሔር አምናለሁ፣ እተማመናለሁ፣ እንቀሳቀሳለሁ ነው ሰው፣ እግዚአብሔርን ነው ምላችሁ። ጠበቅ አርጋችሁ የያዙ እግዚአብሔራችሁ፣ ጠበቅ አርጋችሁ ነው ምላችሁ። ጠበቅ፣ ከምንም ጊዜ በላይ ሙስሊም ከሆናችሁ አላህን ጠበቅ አርገህ ትይዛለን፣ በየራሳችሁ ማለት ነው። ጠበቅ ልባችሁ ውስጥ ሁሌም በየሰከንዱ በየሚሊ ሰከንዱ መኖር አለበት። እግዚአብሔር ሁሌም ነው የምላችሁ፣ ሁሌም አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት ላይክ ኦነስትሊ የቀን በቀን ውሎዬ ብታቁት ና ብትረዱኝ ይላለሁ። አንዳንድ ሰው መረዳት አይፈልግም። ዩኖ የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድ ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ላይክ ምን አድርጌ ነው? ገባችሁ አይደለ? ምንም አላረኩኝም። እውነት ለመናገር ምንም። ለምንድ ነው ? ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጸር ነው። መነጸራችሁ እንግዲህ ላወልቅላችሁ አልችልም ነው። ሁሉም ሰው የየራሱ መነጸር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ፣ አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን? በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው፣ እየጨነቀኝ ምናምን፣ እንቢ እያልኩኝ ሙሉበት ነው ኖኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ ቱኤፍ ቱኤፍ ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር አዶናይ የፈልከው ምረጥ ያላችሁ ማለት ነው እሱ ምንድነው ያደረገኝ አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል ሰው አሁን ወደዛ ታላቁ ሩጫ ስመጣኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ። ንድ አይ ሚን በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ፣ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም። በእርግጠኝነት ገባቸው አለ ላይቭ ገብታችሁ ቼክ አድርጉ። አይ ዋስ ሀፒ አይ ዋስ ቬሪ ሀፒ። ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባቸዋ መሮጥ እፈልጋለሁ ምናምን ምን ምን ያደርገዋል? ይሄ መሰላችሁ እኔ አሁን፣ ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮዊኝ ምናምን፣ በቃ ለመጎረርና ምንም ወይም አስባችሁት ነው። እኔ ግን ጋይስ፣ የሚወዱ ሰዎች አሉ የሚወዳቸው ሰዎች አሉ፣ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው፣ እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው you know 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ ይችላል ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም ገባቸዋ አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ ዲናይ ማድረግ አልችልም መካድ አልችልም ያለሁበት እውነታ ነው ይሄ እውነታ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው እና አንዳንዶቻችሁ ደግሞ ክቡር ኃይሌ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኪሪቲ ሳይዙ ለምን አንተ የያዝክ ነው ነገሩ እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡ እያልኳቸው አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ። አይ ዶን ኬር ግን። ኤኒዌይስ የክቡሩ ኃይለ ገብረሥላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ፣ ገባቸዋ። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ። እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ። እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ፣ በስነስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ አንድ ነገር፣ ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍኮርስ ግን ደግሞ በአንድ ሲሆን ምን ሆናለው? እኔ አቅሙ አጣለሁ ማለት ነው ገባቸው አለ አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀኩኝ ነው ነው እናቴ ያለችኝ እሱ ነው። አባቴ ያለኝ እሱ ነው። አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድን ነው መሰላቸው? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። ይህ ነው። እናንተ ደግሞ እናንተ ሰዎች አታስፈሩኝም፣ ባይዘወ ልንገራችሁ፣ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያደረገ ተወዳደረ፣ ያ ሳይዝ፣ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ። ከዛ ሁሉ ነገር እኔ አዶናይ ነኝ። ኦኬ፣ ቲክቶከር ነኝ ስም ስጡኝ። ከፈለጋችሁ ዩቱበር ዩቱበር ነኝ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ፣ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነው እና ልብ ብላችሁ ብታስተውሉ ውርዴትን ፈርተን ወደ ምንም ደረጃ መድረስ አንችልም። አያችሁ፣ ውርዴት ከስኬት በፊት የሚመጣ ተፈጥሯዊ ነገር ነው። ልክ ጨለማ ነበራ፣ ከዛ ጠዋት ስትነሳ ነግቶ ይጠብቀሃል። ግዴታ ደግሞ ከከፍ ከማለት በፊት መዋረድ ይኖርብሃል። ይነው እኛ መዋረድ የሚመስለን ምንድነው? ልብስህን አውልቀህ ይነው ገላህ እየታየ መንገድ ላይ መሮጥ ይመስለናል። ግን መዋረድ ማለት ሰው ሲያናንቀህ ነው። ሰው ሲያጣጥልህ ነው። ሰው ሲቀልድብና ሲተርብህ ነው። ዩ ኖ፣ ያ ልብህ ውስጥ ያለው ህልም ሳያየውና ሳይገነዘበው ሲቀር ያ ውርዴት ይባላል።